በደቡብ ወሎ ዞን ከ34 ሺህ በላይ ተፈናቃዮች ለሰብአዊ ቀውስ መጋለጣቸው ተገለጸ። የመጋቢት ወር የዋጋ ግሽበት 13.6 በመቶ ደርሷል ተባለ። ከሁለት ሺህ ያላነሱ የተቃዋሚ ቡድን ወታደሮች ለመንግስት ጦር እጅ ሰጥተዋል ተባለ። በበረራ ላይ የነበረ መንገደኛ ድንገት ሕይወቱ አለፈ። የአሜሪካ እና ቻይና ጦርነት ግለቱ እየጨመረ ዓለምን እየናጠ ነው። በዩክሬን የሚገኙት የአሜሪካ አምባሳደር የስራ መልቀቂያ አስገቡ። ጤና ይስጥልን እንደምናላችሁ፣ የተወዳችሁ የቀለም ቤተሰቦች ለዚህ ሰዓት የመረጥናቸውን መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። አሁን ወደ ዝርዝር መረጃዎቹ አልፋለሁ። በደቡብ ወሎ ዞን ከ34 ሺህ በላይ ተፈናቃዮች ለሰብአዊ ቀውስ መጋለጣቸው ተገለጸ። በአማራ ክልል ደቡብ ወሎ ዞን ከ34 ሺህ በላይ ተፈናቃዮች የመጠለያ ችግር መከሰቱን ተከትሎ ጉዳዩ አሳስቦኛል ሲል የዞኑ አደጋ መከላከልና መቆጣጠር ለአሃዱ ሬድዮ አስታውቋል። በዞኑ ለተፈናቃዮቹ ተሰርተው የነበሩት የመጠለያ ጣቢያዎች የፕላስቲክ ሸድ በመሆናቸው ከጊዜ ቆይታ የተነሳ ከጥቅም ውጭ እየሆኑ ነው ሲል የደቡብ ወሎ ዞን አደጋ መከላከልና መቆጣጠር ኃላፊ አሊ ሰይድ ለአሃዱ ተናግረዋል። ኃላፊው የፕላስቲክ ሸዱ የተሰራው እስከ አንድ ዓመት የሚያገለግል ተደርጎ ቢሆንም ተፈናቃዮች ወደ ቀያቸው እየተመለሱ ባለመሆኑ ችግሩ እየተባባሰ መምጣቱን ገልጸዋል። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በዞኑ የተጠለሉ በ11 የመጠለያ ጣቢያዎች ብቻ ከ34,000 በላይ ተፈናቃዮች እንዳሉም አስታውቀዋል። ለተፈናቃዮች በመንግስታዊ እና መንግስታዊ ያልሆኑ ድርጅቶች ድጋፍ የተደረገ መሆኑን የገለጹት ኃላፊው በ2017 ዓ.ም 130 ሚሊዮን ብር የሚተመን ድጋፍ መደረጉን ገልጸዋል። ሆኖም ለተፈናቃዮች ዘላቂ መፍትሄ በሚያመጡ አማራጮች ላይ ትኩረት አድርጎ መስራት ያስፈልጋል ሲሉ አቶ አሊ አሳስበዋል። የመጋቢት ወር የዋጋ ግሽበት 13.6% ደርሷል ተባለ። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው መረጃ መሰረት በመጋቢት ወር አገር አቀፍ የዋጋ ግሽበት 13.6 በመቶ ሆኖ ተመዝግቧል። ይህ አሃዝ የካቲት ላይ ከነበረው 15 በመቶ የዋጋ ግሽበት ጋር ሲነጻጸር የ1.4 ከመቶ ቅናሽ አሳይቷል። በወሩ ከተመዘገበው የዋጋ ግሽበት ውስጥ የምግብ ነክ ሸቀጦች የዋጋ ጭማሪ 11.9 በመቶ ደርሷል። ምግብ ነክ ያልሆኑ እቃዎች ደግሞ የ16.2 በመቶ የዋጋ ግሽበት ማሳየታቸውን ከመረጃው መረዳት ተችሏል። ይህ ማለት ግን ዋጋ ባለፈው ወር ከነበረው አንጻር ቀንሷል ማለት አይደለም። በየካቲት ወር ከነበረው የዋጋ ጭማሪ ያነሰ የዋጋ መናር በመጋቢት ተስተውሏል እንደማለት ነው እንጂ። የአውሮፓ ሕብረት የአፍሪካ ቀንድ ተወካይ ሪክ ማቻርን እንዳያገኙ ተከለከሉ። ቁጥራቸው ከሁለት ሺህ ያላነሱ የተቃዋሚ ቡድን ወታደሮች ደግሞ ለፕሬዝዳንቱ ጦር እጅ ሰጥተዋል። በአፍሪካ ህብረት የአፍሪካ ቀንድ ተወካይ አኔት ቨበር ትናንት ጁባ ገብተው ነበር። መቆይታቸውም ከሀገሪቱ ምክትል ፕሬዝዳንት ቤንጃሚን ቦልሜል ከማስታወቂያ ሚኒስትሩና ከፍትህ ሚኒስትሩ ጋር ተወያይተዋል። የአውሮፓ ህብረት ተወካዩ ሪክ ማቻርን ለማግኘት ጥያቄ ቢያቀርቡ ከደቡብ ሱዳን መንግስት ፈቃድ አላገኙም። ማቻርን ማግኘት ያልቻሉት አኔት ቨበር የደቡብ ሱዳን መሪዎች ቁርሾዎችን ወደ ጎን በመተው የንግግርና የሰላም አማራጮችን ማስቀደም እንዳለባቸው መክረዋል። ይህ በእንዲህ ሳለ ዛሬ ከ2000 በላይ የደቡብ ሱዳን ተፋላሚ ኃይሎች እጃቸውን ለመንግስት ጦር ሰጥተዋል። እጃቸውን የሰጡት የደቡብ ሱዳን ጥምር ኃይል በሚል የተደራጁትና እንደ አውሮፓውያን አቆጣጠር በ2018 የሰላም ስምምነት የተፈራረሙት ተቃዋሚ ኃይሎች ወታደሮች ናቸው። ወታደሮቹ በመኖሪያ ቤታቸው በቁም ስር የሚገኙት የቀድሞ ምክትል ፕሬዝዳንት ዶክተር ሪክ ማቻር ሰራዊት አባላት ግን አይደሉም ተብሏል። አንዳንድ ተንታኞች የወታደሮቹ ለሳልቫኪር መንግስት እጅ መስጠት በማቻር እና ሳልቫኪር መያርዲት መካከል ያለውን የእርስ በርስ ግጭት ሊያባብሰው ይችላል እያሉ ነው። ከኒውዮርክ ወደ ናይሮቢ ሲበር በነበረ የኬንያ አየር መንገድ አውሮፕላን ውስጥ የነበረ ተሳፋሪ ህይወቱ አለፈ። የኬንያ አየር መንገድ ግለሰቡ በእድሜ የገፋ መሆኑን ገልጾ በበረራ ላይ እያለ ድንገተኛ ህመም እንዳጋጠመው እና የበረራ ቡድን አባላቱ ከሶስት የህክምና ባለሙያዎች ጋር በመተባበር አስቸኳይ የጤና ድጋፍ እያደረጉለት መቆየታቸውን አስታውቋል። ግለሰቡ የጤና ህክምና እንደሚያስፈልገው ስለታመነ አውሮፕላኑ በዩጋንዳ ኢንተቤ ዓለም አቀፍ አውሮፕላን ማረፊያ ለማረፍ ጉዞ ጀምሮ የነበረ ቢሆንም አውሮፕላኑ በኢንተቤ ከማረፉ በፊት የግለሰቡ ሕይወት እንዳለፈች የኬንያ አየር መንገድ አስታውቋል። አውሮፕላኑ ጉዞውን ቀጥሎ በናይሮቢ ያረፈ ሲሆን አየር መንገዱ ከቤተሰቦች እና ከሚመለከታቸው አመራሮች ጋር በመሆን የሞቱን መንስኤ እንደሚያጣራ አስታውቋል። አየር መንገዱ የሟቹን ማንነት አላሳወቀም። በተፈጠረው አሳዛኝ ሁነት ማዘኑን ግን በመግለጫው አስታውቋል። የአሜሪካና ቻይና ጦርነት ግለቱ እየጨመረ ዓለምን እየናጠ ነው። አሜሪካና ቻይና የጀመሩት የኢኮኖሚ ጦርነት ዓለምን እያናወጠ ሁለቱን ሀገራትም ወደ ለየለት የጉልበት ፍስፍስ እየመራቸው ነው። አሜሪካ ትቅደም የሚሉት ፕሬዝዳንት ዶናልድ ትራምፕ ዓለምን በኢኮኖሚ ቡጢ ለመድፈቅ ታሪፍ የተባለ መሳሪያ ከመዘዙ ሰነባብተዋል። አዝማሚያቸው አላማረኝም ባሏቸው አገራት ላይ የሚመዙት የቀረጥ ሰይፍ በርካታ ሀገራትን አስደንግጧል። አንዳንድ ሀገራት ደግሞ ማን ከማን ያንሳል በሚል በአሜሪካ ሸቀጦች ላይ መልሰው ቀረጥ እየጣሉ ነው። በቀረጥ ከአሜሪካ ጋር ጥባጥቤ ከሚጫወቱ ሀገራት አንዷ ቻይና ሆናለች። ትናንት 145% ቀረጥ የተመዘዘባት ቻይና ዛሬ አጸፋ መልሳለች። ከአሜሪካ ወደ ቻይና በሚገቡ ምርቶች ላይ ቻይና 125% ቀረጥ መጣሏንም አስታውቃለች። ይህንን ተከትሎም የአሜሪካ የአክሲዮን ገበያ እየተናወጠ ነው ተብሏል። የዶናልድ ትራምፕ የውሳኔ ተለዋዋጭነት የታሪክ ጦርነቱ የት ሊያመራ እንደሚችል ይተገማች አድርጎታል። ከቀናት በፊት ከተጣሉት የቀረጥ ቅጣት መካከል በሀገራት ላይ ሊተገበር የነበረውን ለዘጠና ቀናት እንዲዘገይ ትናንት መልሶ አግደውታል። ሀገራቱ በተቀመጠው የጊዜ ገደብ ውስጥ ከአሜሪካ ጋር ለድርድር ተቀምጠው ካልተስማሙ ግን ቀረጡ ስራ ላይ ይውላል ነው የተባለው። በቻይና ላይ የጣሉት ቀረጥም በየቀኑ መጠኑ እየተለዋወጠ ሄዷል። ምናልባት ቻይና የፀፋር እርምጃውን እያከበደ ከሄደች ትራምፕ ሀሳባቸውን ሊለውጡ ሁሉ ይችላሉ እየተባለ ነው። ኢትዮጵያን ጨምሮ አንዳንድ ሀገራት የአስር በመቶ ብቻ ታሪፍ ስለተጣለባቸው የቻይናና አሜሪካ ኩባንያዎች ኢንቨስት ሊያደርጉባቸው ይችላል ተብሎ እየተጠበቀ ነው። ነገር ግን ትራምፕ በዚህ የቀረጥ ጦርነት ውሳኔያቸው ይዘልቃሉ ወይ የሚለው ለሀገራቱ ይተገማች ሆኖባቸዋል። አሜሪካ በቻይና ላይ የጣለችው ከፍተኛ ቀረጥ በቻይና ኢንቨስት ያደረጉ ከ73 ሺ በላይ የአሜሪካ ኩባንያዎችን በማድቀቅ ለኪሳራ እንደሚዳርጋቸው እየተገለጸ ነው። አፕል ከ80 እስከ 90 በመቶ፣ ቴስላ የኤሌክትሪክ መኪኖች ከ50 ከመቶ በላይ ከቻይና እየተመረቱ ለዓለም የሚቀርቡ የአሜሪካ ኩባንያዎች ምርቶች ናቸው። እነዚህ ምርቶች ቻይና ውስጥ በመመረታቸው ምክንያት ወደ አሜሪካ ገበያ ለመግባት የ145% ቀረጥ ሰለባ ተደርገዋል። ይህም የአሜሪካ የቀረጥ ጅራፍ ራሷን መልሶ እንደሚገርፋት አመላካች ነው ተብሏል። በአሜሪካ እና ቻይና መካከል ያለውን መናገድ በዚህ መልኩ የሚናጋ ከሆነ የሁለቱ ሀገራት ምርት ሌሎች ገበያዎችን ለመፈለግ ይገደዳል። የምርቶቹ ሌላ ገበያ መፈለግ እንደ አፍሪካ ላሉ ሀገራት እድልም ዳፋም ይዞ ሊመጣ የሚችል ነው። ሀገራቱ ፋብሪካዎቻቸውን ከቀረጥ ጦርነት ውጭ ወዳሉ ሀገራት ካዛወሩ ለመዳረሻ ሀገራቱ በተለይም ለአፍሪካውያን ምንዳ ይሆናል። ነገር ግን ፋብሪካዎቹን ወደ አፍሪካ ሳያዛውሩ ምርቶቹን ብቻ በርካሽ ወደ አፍሪካ መላክ ከጀመሩ የአዳዲስ መዳረሻ ሀገራቱን ኢንዱስትሪዎች ተወዳዳሪነት በማዳከም እዳ ይሆናሉ። በዩክሬን የሚገኙት የአሜሪካ አምባሳደር የስራ መልቀቂያ ያስገቡ። አምባሳደር ብሪጌት ብሪንክ ላለፉት ሶስት ዓመታት በዩክሬን የአሜሪካ አምባሳደር በመሆን የሰሩ ናቸው። ሲቢኤስ ቴሌቪዥን እንደዘገበው አምባሳደሯ የስራ መልቀቂያቸውን ጽፈው ለአሜሪካ መንግስት ያቀረቡ ሲሆን እስካሁን ግን መልስ አላገኙም። ይሁንና ትናንት ከባልደረቦቻቸው ጋር የስንብት ፕሮግራም ማድረጋቸው ተገልጿል። አምባሳደሯ መልቀቂያ ለማስገባት የተገደዱት በግላዊና ፖለቲካዊ ጉዳዮች የተነሳ መሆኑን የጠቀሰው ዘገባው ከእነዚህ መካከል የዩኤስኤድ መዘጋት አንዱ መሆኑን አስረድቷል። አምባሳደሯ በጦርነት እየታመሰች ባለችው ሀገር ውስጥ መስራታቸው ስላልተመቻቸው መልቀቂያ የማስገባት ጥረት የጀመሩት ፕሬዝዳንት ትራምፕ ስልጣን በያዙ ማግስት ነበር። በወቅቱ መልቀቂያቸውን አስገብተው የነበረ ቢሆንም ተቀባይነት ሳያገኝ በመቅረቱ እስካሁን መቆየታቸውን ዘገባው ገልጿል። በቅርቡ በአሜሪካ መንግስትና በዩክሬን መካከል የተፈጠረው ያልተረጋጋ ግንኙነት አምባሳደሯን እንዳልተመቻቸውም ታውቋል። ይህ በእንዲህ ሳለ ባለፈው ሳምንት ፕሬዚዳንት ዘሌንስኪ በኒህ አምባሳደር ላይ ትችት አቅርበው ነበር። ትችት ያቀረቡትም ሩሲያ የፈጸመችውን የሚሳይል ጥቃት ተከትሎ አምባሳደሯ ዛሬ በደረሰ የሚሳይል ጥቃት የሰዎች ህይወት አልፏል ይህ ጦርነት ይቁም በማለታቸው ነበር። ይህንን ተከትሎ ዜሌንስኪ አምባሳደሯ ሩሲያ የሚል ቃል ባለመጠቀማቸው የሰላ ትችት አቅርበውባቸው እንደነበር የሚታወስ ነው። የተወደዳችሁ የቀለም ቤተሰቦች ለዚህ ሰዓት የመራረጥናቸው መረጃዎች እስካሁኖቹ ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩን።